አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 30 በዚች ዕለት ከሰባ ሁለቱ አርድእት ከአራቱ ወንጌላውያን አንዱ የሆነው ሐዋርያ ቅዱስ ማርቆስ አረፈ። ይህም ለእስክንድርያ ሊቀነ ጳጳሳት አለቃቸው ነው። የዚህም አባቱ አርስጦቦሎስ፣ እናቱ ማርያም ይባላሉ። እነኚህም እግዚአብሔርን የሚወዱ የእግዚአብሔር ቤተሰቦች ናቸው። ቅዱስ ማርቆስ በልጅነቱ የወናውያንን፣ የዕብራይስጥን፣ የሮማይስጥን ቋንቋ ያጠና ሲሆን ለቅዱስ ጳውሎስና ለቅዱስ በርናባስ ደቀ መዝሙር የነበረ ነው። እነኚህም ካረፉ በኋላ ወደ ሮም በመሄድ ለቅዱስ ጴጥሮስ ደቀ መዝሙር ሆኗል። ቅዱስ ጴጥሮስም ወንጌልን እየተረጎመለት በስሙ የተሰየመውን የማርቆስ ወንጌል ጽፏል። በኋላም ብዙ ሀገሮችን እግዚአብሔርን ካሳወቃቸው ክርስቶስን ከሰበከላቸው ካሳወቃቸው በኋላ አንድ ጫማ ሰፊንም ከነ ቤተሰቡ በማስተማር በማጥመቅ እርሱን ሊቀ ኢጲስቆጶስ ልጆቹን ድቁና በመሾም እግዚአብሔርን እንዲያገለግሉ አድርጓቸው ወደ እስክንድርያ ሄዷል። በዚያም ብዙ ሰዎች ክርስቲያኖች ሆነው የላይ ምስልን ሰርተው ከማምለክ ክርስቶስን ወደ ማምለክ ተመልሰው አገኛቸው። በዚህም የተናደዱ አሕዛብ ከሃዲዎች ቅዱስ ማርቆስን አንገቱን አስረው ብዙ መከራ አደረሱበት። በገመድ አስረው አሰቃዩት። እግዚአብሔርም ተገኝቶ አጽናነው፣ ቃል ኪዳንም ሰጠው። ከሐዋርያት እንዳንዱ ተቆጠር ከማለት የሐዋርያነትን ማዕረግ ሰጠው። ከዚያም በኋላ ብዙ መከራ ካደረሱበት በኋላ በዛሬው ዕለት ነፍሱን በእግዚአብሔር እጅ ሰጥ፣ የሰማዕትነት አክሊልንም ተቀበለ። ከሃዲዎቹ አስከሬኑን በእሳት ሊያቃጥሉት ፈልገው ነበርና፣ ያን ጊዜ ነጎድጓድ፣ ብልጭልጭታ ታላቅ ነፋስም ተነሳ። ከሃዲዎችም ፈርተው ተበተኑ። የክርስቲያን ወገኖችም የዚህን ቅዱስ አስከሬን ወስደው በመልካም ቦታ ቀበሩት አኖሩት። በእውነት የዚህ ሐዋርያ በረከቱ አይለየን። ሰላም ለማርቆስ ለማርያም እጓላ ዘሰሃብው በሀባል ውስታ ጸደላይ ከመዳቤላ አማ አው ኢዮቶ ፈቀዱ ለእሳት በነበልባላ ዝናብ ውሃሳትያ አጥፍኡ ማይ በላ መብረቅ እኔ ለስጋሁ ከለላ የመያዚያ ወር የሚነበብ ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን። በእኛም ላይም ይቅርታውና ቸርነቱ ይደረግል ለዘላለሙ አሜን። ሚያዚያ 30 የሚከበሩ ወርሃዊ በዓላት፣ መጥምቀ መለኮት ቅዱስ ዮሐንስ፣ የሐዋርያት፣ የጻድቃን በረከታቸው ረዴታቸው የአምላካችን ቸርነትና ምሕረት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።